ራብርሽ ሩታን እጇን ጎትተ ነይ ወደ ቤት ግቢ እንደጻል ልጅ ምንም እንዳልተፈጠረ ነገር። እኔ ኮ የአብርሽ ነገር ቤተሰቦች ያስቀኛልም ያናደኛልም። ሩታን ጎትቶ እጇን ይዞ ነይ ወደ ቤት እኒድ የሚለው ነገር በቃ ምንም እንዳልተፈጠረ እኮ ነው። ያውም አንድ ሴት ልጅ ልቧ የተሰበረ ህመም ውስጥ የነበረችን ሴት ልጅ እጇን ጎትቶ ነይ ወደ ቤት ግቢ ማለት ይሄ ማወቅ ነው ብላችሁ ታስባላችሁ ቤተሰቦች? እኔ አብርሽ እኮ በቃ ሁሉ ነገር ምንም እንዳልተፈጠረ ነው እና በዚህ አጋጣሚ ማለት ነው ሩታ አሁን እያደረገችው ያለችው ነገር እኔ ሳስበው ህመሙ ያኔ እሷ የታመመችውን ህመም እንዴት እንደሚያም አብርሽ እንዲገባውና እንዲያውቀው ነው፣ በቃ እሷ የነበረችበትን ህመም እሱም ታሞ ማየት አለበት በማለት እሱን ለማብሸቅ ያደረገችው ነገር ይመስለኛል። እና ሩታዬ መጨረሻ ግን አስቃኛለች። እጇን ይዞ ነይ ወደ ቤት እንሂድ ላናግርሽ እፈልጋለሁ ነይ ወደ ቤት እንሂድ ስላት፣ እጇን ይዞ አለቅም ሲላት፣ እጄን ውሰዶ አለችው፣ እጄን ውሰዶ በቃ ይሄዳሉ አለችው እና አይ ሩታዬ፣ እኔ ቆንጆ የሆነ ቦታ እኮ ታስቂኛለች። አብርሽ ግን በቃ ገና ምንም እኮ በቃ አብርሽ እየኔ ወደ ቤት እንሂድ ያውም የታመመች ልባዬ ደማ። ታማ ከቤት የወጣች ሴትን በእንደዚህ አይነት ሁኔታ ነው ወደ ቤት ዛ ምገባው? አብርሽ አረተ አብርሽ እየተዋስ ተወልተው። ለማንኛውም ሩታ ያንተ ብቻ ናት፣ አትለያዩም። ተለያይታችሁ እና አብርሽ የመረጋጋት የሚባል ነገር አለሽ፣ አትበሳጭ። እሷ የልጅ ዛ የመጣችሁ እንደ መሰለኝ ከሆነ ሩታውን እየሄደችበት ያለችው መንገድ ልክ ባይሆንም ሳስበው ቤተሰቦች አብርሽን እሷ የታመመችውን ሕመም እንዴት እንደሚያም ለማሳወቅ ይመስለኛል። ህመሙ ምን ያህል ከባድ እንደሆነ፣ ያኔ በነጽ ፊት አብርሽ ምንም እንዳልተፈጠረ ነበረ ሲሆን የነበረው። ያኔ ነጽ የመጣች ሰዓት እሷም በዚህ ልጅ ፊት ምንም እንዳልተፈጠረ በቃ ህይወቴ መኖር እፈልጋለው ከዚህ በኋላ ከኒህ ህይወት ስውጣ በማለት ነበር። ዛሬ አብርሽን ስታበሽቀ የነበረው ና አብርሽ ተንጨረጨራ አይገልጸውም። ቤተሰቦች እብድ ሊሆን ምንም አልቀራውም እና አብርሽ እየተረጋጋ ሩታ ያንተናት ግን ያን የታመመችውን ህመም እንዴት እንደሚያም እንድታቅ ስለፈለገች ነው። እና ዛሬ አይደለም ደግሞ ሚስትነቴን የምታሳውቀው እሱን ይዤ ስመጣ ነው እንዴ? ሚስትነት የታወቀ በፊት የት ነበርክ ነበረ ጊዜ ስጠኛ አውራኝ ስል የት ነበርክ ዛሬ ከሰው ጋር ስመጣ ነው እንዲህ ሚስትነት የታወቀ ልታወራ የምትፈልገው በማለት በቃ ሩታ እንዴት እንደምትሆን ኔ ቆንጆ እኔ ግን የሆነ ነገር ስትሰራ ታናደኝና ደሞ ታሳዝነኛለች እግዚአብሔርን ሩታ ማለት ስለምወዳት ሆን አላውቅምና ሩታ ያው ወደ ቤቷ እንደምትመለስ ተስፋ እናደርጋለን። ግን አብርሽ ያው መረጋጋት አለብን፣ መረጋጋት የሚባል ነገር አለ። ሩታ አንተን ልታበሽቅ ነው ግንደው የቦታ ጀራ መችም ያው ባህሎቻቸው ካስቸገሯቸው ማብሸቂያ ዘዴ እንግዲህ አንዱ ሽጉጥ ጠርጎ ይዞ መምጣት ሆኗልና፣ በዚህ አጋጣሚ የሩታ እየተረጋግተች ወደ ራስሽ አስቢ። አብርሽ እስካሁን ተቀጥቷል፣ ይበቋል። የእውነት ይበቋል እና ትዳርሽ፣ ይሻልሻል የኔ ቆንጆ ወደ ትዳርሽ ብትመለሽ። አብርሽ ትንሽ ከቆየ ከዚህ ልጅ ጋር እየደጋገምሽ ከመጣሽ ጨርቁን ጥሎ ማበዱ ነው። የእውነት የነ ቤተሰቦች ዛሬ እንዴት እንደሚሆኑላችሁ ማየታቸዋል። ከእናንተ የሚያበልጥ ነገር የለም። ርታየን የምትወዱ በሙሉ ሩታለሽ ከተባለች መችም ና። አብርሽ መጨረሻ ጊዜ በቃ የሚሆነው ነገር ያጣውና ሩታዬ ከዚ የበለጠ ባት ቀጫ አብርሽን ተቀጥቷል ብዬ ነው የማስበው። ግን አብርሽ አሁንም ይቀረዋል፣ አሁንም ይቀረዋል። ምላችሁ ቤተሰቦቼ፣ የሩታን እጅ ይዞ ሁሌም ነይ ወደ ቤት እንሄድ የሚላት ነገር እኔ ምንም አጠመኝ። ምክንያቱም ትናንትና ልቧ ደምቶ ልቧ ተሰብሮ የወጣችን ሴት እጅሽን ጎትቼ በግዳጅ ነይ ወደ ቤት ግቢ፣ ሚስቴነሽ፣ ህጋዊ ሚስቴነሽ ብላት እሺ አትልም። ያውም በአሁን በሰለጠነ ዘመን እሺ አትልም እና አብርሽ እዚህ ጋር መንቀት አለብህ ሩታን ጎትተህ እኔ ወደ ቤት እንግባ ብትላት ዝም ብላ ምትገባ ሴት ይመስልሃል እንዴ ያውም ጋሽዬ እንኳ መጥተው ለምኗት ስንት ሰው መጥተው ለምኗት እምቢ ያለች ሴት ዛሬ ያንተ ናት የትም አትሄድም ልጁም ሳየው እንዱ ከሩታ አጠገብ ሆነ እንጂ ልክ ይስሐቅ ባለፈው የሰራችውን አይነት ነገር የለም ልክ እንደ እንደዚህ አይነት ነገር መሰለኝ እንጂ ማላቸው ላይ ያው ምንም አይነት ግንኙነት አለ ብዬ አላስብም። ግን ያው ሩታ የሄደችበት ያለችው መስመር ልክም ባዮ ማለት ለእኔ ልክ አይደለም። ቤተሰቦች የፈለገ አብርሽ ቢያጠፋ አብርሽን በልጣ ነው መገኘት ያለባት ብዬ ነው ማስበው። አብርሽን በልጣው ነው መገኘት ያለባት ብዬ ነው ማስበው። ና አሁን ያው የሄደችበት ያለችው ነገር አብርሽን ማብሸቂያ ነው። ስትታመም የነበረችውን ህመም አብርሽም ህመሙ እንዲገባው ነው በቃ ምናል እንደሚያም እንዲገባው ነው። እና ሩታዬ፣ እንደኔ እንደኔ ግን ከዚህ የበለጠ ባት ቀጩ አብርሽ። ከዚህ በኋላ እየደጋገብሽ ከዚህ ልጅ ጋር ከመጣሽ ማበዱ ነው የእውነት ማበዱ ነው። እና ወደ ቤትሽ ብትመለሽ እና ለአንዴና ለመጨረሻ የእኔ ቆንጆ ይቅርታ ቅርታ ብታደርጊለ ይበቃዋል። ቀጣሹ እስከሚበቃው ቀጥተሽዋል፣ በብዙ ነገር እውነት። እና ያው ብቻ ከባድ ነው። ቤተሰቦች፣ የእኔ ቆንጆ ሩታዬ፣ በተረፈ እንወድሻለን ባለሽበት ያው ሰላምሽ፣ ጤናሽ ብዝት ይበል። ይሄን ያው ደስታሽ ደስታችን